የእኔ ውድ እንዴት ነሽ? መድኃኒዓለም ግልብ ጠላ ይገለብጣችሁ። አንድ ቀን እኮ አዩ ምን ሆነላች ሞተች ብሎ ምናምን ብሎ ቪዲዮ ላኩብኝ። አንቺ የተለከፉ ሰዎች ኑርልኝ። የእኔ ውድ ሁል ጊዜ ኑርልኝ። ሰላም ነሽ? ተመለስሽ? ወደ ዱባይ ተመለስኩ

ከተንዩ ነ ሀዊ ሀይ ደህና ነሽ? ለምንድን ነው ግን ደጋግሜ ደጋግሜ ደጋግሜ በጣም ብዙ ጊዜ እንድታስገቢ ስልክልሽ አላቅም። ሌላ ሰው አላቅም

ሁሉ ጊዜ ስንሰራ ሁሉ ጊዜ ስንለፋ ብዙ ነገር ያስፈልገናል። ኢጻን ያስፈልገናል ያፈልገናል። ሁላችሁም ግቡና ቤተሰብ እያያችሁ ያላገባችሁ አግቡ። ሰውን የቀመሰውን ቁመሱ ሰው የበላውን ብሉና እዩ። ኦኬ ሁሉም ነገር ሰው ምን እንደሆነ አይታችሁ አገራችሁ ላይ ምን እንደተፈጠረ ምን እንደሆነ እዛ ሆናችሁ ወሬ ብቻ ማሰማት እዛ ሆናችሁ ለቅሶ ምናምን ሳይሆን መታችሁ በአካል ባላችሁም እዮታችሁም ቤታችሁም ሁሉም ነገር ማየት አለባችሁ። ልክ እንደኔና እንዳዩ ማለት ነው። ምክንያቱ አንድ ጊዜ ሞት አለ፣ ኑሮ አለ። ስለዚህ መታችሁ ማየት ግድ ይላቸዋል ግድ

አረ እኛ በብር እና ምንም በፍቅር ነው። ሌላም ወስዶ አይደለ እንደ ብር ከወሰደ ምን ችግር አለው? ሌላም ሰ ድንግልና ብር ነው። እውነቱን ነው። እውነት ሆን ነው። አንቺ ብር ያዛዘለኝ ብርና ድንግል ነው የሚበልጠው። ብር ነው የሚበልጠው ብር ነው የሚበልጠው ከድንግል አዎ፣ እኔ አሁን ብር ብር እኮ ይመለሳል። አዲስ ምን ሆነሽ ነው? ብር እኮ ይመለሳል። ድንግል እኮ አትመለስም። ሲያስታውሱን በይ ያን ቀኝ አድርጋ ብር ሰርተሽ ታመጣለሽ። አዲስ ያኛውን መልስ ሰርተሽ ታመጣለሽ፣ ታመጣለሽ። ቀልር እናንቺ፣ ለምን ይቆጭሻል እንዴ? ወዷ ሰርታ ደሞ ይቆጫታል። አንቺ ምን አውቃለው፣ ትቆጠኛለች ሳስብ ሳስብ ጌታን

ባለ ስርምተኛ ሰዓት ደርሷል። ሄዳለሁ። ቻው በቃ አዩ እንዳጠፊ አዎ የሆነ ነገር ልንገሪ ሳልወጣ ሁለታቸውም ሰው ስጽፍላቸው ባታውቁም ሀይ ብላቸው ነው። ልብ ላኩ። እንደ እኔ እኮ በቀደም ዕለት ስጽፍልሽ አልመለስሽልም። ልልሽ ለይ ሜሴጅ ስለበዛ ሰው እኮ ኦሮምኛ ጽፈትም ባላ ሃይ ስልሽ የሆነ አሻንጉሊት ልትጻፊ አለው። በይ ስልክ ቁጥሩ ጽፌልሽ ነበረ፣ ግን አላየሽም። ለሌላ ጥፈሽ ይሆናል። የለም ማርያምን፣ ለእኔ ለአንቺ ነው የጻፉ። ወላሂ ለአንቺ ነው የጻፉ። ሀይ ብዬሽ የሆነች ልዩታ እየለቅች ልዩታ ምን ሆና ነው ሞተች እያሉ ነው። እግዚአብሔር ገላችሁ እናታችንን አለችኝና ከዛ ወራ አለች ብዬ አድርጌ ሲገባ አንቺ ነሽ፣ ፎሎሽም አንቺ ነሽ፣ ቪዲዮሽም አንቺ ነሽ። እርግጠኛውኛ፣ ስለጽፍልሽ አልመላሽልኝም እንዴ? ልዩ ተዋሪ ተሄዳ